ተመልከቱልኝ የምትንጉት ተመልከቱ። እንዴት ሆነ እንደምትተኛ ማታ ማታ። ከዛ ጉዞ ጀመርኩኝ ጉዞ ጀመርኩኝ ጀመርኩኝ ጀመርኩኝ ጀመርኩኝ ጉዞ ጀመርኩኝ። የእግር ጉዞ ነው። ከዛ ባጃጆች ስለነበሩ መኪናዎች ስለነበሩ ካሳለፍኩኝ በኋላ ነው ማለፍ ጀመርኩኝ ጀመርኩኝ ኦኬ፣ ጀመርኩኝ ጉዞ እኔ ምን እሺ፣ የ700 ብር የሚወድ ሰው በቃ ጊዜውን ነው የሚሰጠው፣ ከምንም ነገር በላይ እየተከታተላችሁ በሚገባ በሚገባ አረ፣ ጉት ተመልከቱልኝ! ጉት ተመልከቱ እንዴት ሆና እንደምትተኛ ማታ ማታ። አረ እዩኛ ምን እንደነሱ። አረ ተመልከቱ አንዴ። ምን ነው ለምን ተመልከቱ እግሩ ካልሲ ሲ ነው ጉድ ተመልከቱ። ምንድን ነው ሲምር፣ እጅ ላይ ፌስታል አድርጎ መተኛት ለምን ፐርፐስ ነው የሚጠቅሙ? እኔ አይቼም ሰምቼም አላውቅም። ግን የምር ምንድን ነው? መቼም የሆነ ጥቅም ቢኖረው ነው ብታቅም እንጂ መቼም ዝም ብላ አታደርግም። ባለሀብት ይላል

በዚህ ደግሞ ቆይ ሻይ ቅጣል አመጣልሃለሁ። እንደዚህ ዘ ጥያቄ አየርክ ጊዜ እያቀያየርክ። ቆይ ሰንዴ ለምን ሰባት መቶ ብር ገባች ማለት ነው? ለዚህ ነበር መልክ የሰራኸው። ለዚ ለዚህ ነው ህይወትን የማላምናት አለ ሰውዬው። ለዚህ ነው ህይወትን የማላምናት አገባብ ሁላ የሀፍታም አገባብ ትገባ ምናምን ትገባ ምናምን መልክ ሰርታ ጀለስህ ቤት አድረህ ፋዘሩ ጠዋት ሲነሳ

እማ አንገት እንዲህ አሁን አንገት እንዲህ እያረዱ አይደል? እንደ ወርቅ እየዘረፉ ያሉት። ሌላ የለም፣ በቃ ከነገርከኝ ምንድነው? የመኪና ቁልፍ ጊዜ ምን ዛሬ ሙሉ ቀን አብረን ነው። ምን እያወቅሽኝ አልጨክም። በፍርፍር? አዎ፣ ፍርፍር ውስጥ ጊዜህ ጨመረና፣ ፍርፍረ ብላ ማባ ከጊዜ በላይ ምን አለ። መልስሽ ግን የምር ምንም የለም። ከጊዜ በላይ ምን ይሰጣል? ሰው ለሚወደው ሰው ጊዜውን ካልሰጠ ሌላ ነገር ቢሰጥ እና ምን ያ እንደውም አሪፍ ስጦታ ይሰጠው ማንም ሰው ጊዜውን በማይሰጥበት ሰዓት። እሺ ስልክም አይፎንም ከተባለ ሌላም ከተባለ ይገዛል። ግን ጊዜ በምንም ስለማይ ሲያጥር ሲያጥር የሚወድ ሰው በቃ ጊዜውን ነው የሚሰጠው ከምንም ነገር በላይ እሺ እንዴት ናችሁ ሰላም ሁሉ ሰላም እንኳን ወደ ቤተሰብ መምሪያ በሰላም መጣችሁ እንግዲህ ዛሬ እዚህ የተገናኘ ነው ልጁ ስድስት ወር እስኪሞላው በምን አይነት መንገድ ማድረግ እንዳለበት ለመወያየት ነው እንዴት ነው የጡት ወተት እየሰጣችሁት ነው አይደል እየተከታተላችሁ አንተ ባለቤቷ ነው አይደል? ጭራሽ ከአንተ የተረፈው ነው ልጁ የሚጠባው? መጀመሪያ አገኙት ነው አይደል? እር ይሄን ነው መፍራት። ለነገሩ እውነትህን ነው አንተ ነው እኮ መጀመሪያ ያሳናያት። መጀመሪያ የአንተ ሚስት ነው ልጅ የእሱ እናት ከመሆኗ በፊት ስለዚህ ቅርብ

ሰውየው በቃ እንደማትሰጠው እርግጠኛ ነው ማለት ነው። ከምንም ነገር በላይ እንደማትሰጠው እርግጠኛ ነው እንጂ መቼም የመቶ ብርና የአስር ብር ቫልዩ አያውቅም ተብሎ አይደለም። ግን በቃ በውስጡ አይሰጠኝም ለምን ራሴን አስለፋለሁ የሚለውን ያውቃል ማለት ነው ስለሚያውቅም ደም የለም እንዴ እናቱን። ቆይ አንዳንድ ሰው የሆነ እናቱን መልሶ ማግኘት የሚችልበት አጋጣሚዎች ምናምን አሉ እንዴ? ማለት እናት መተኪያ አላት ወይስ እንዴት ነው እናት እንደዚህ ጭቃ አላውቅም ብቻ እኔ እንደ እኔ እናትን እንደምረዳት እና እንደምትረዳት አላውቅም። ለቀልድም ለፈንም ሊሆን ይችላል፣ ለጨዋታም ሊሆን ይችላል። ብትስማማ እናቴ ላይ ጭቃ ፊቷ ላይ መቼም የማይሆን ማለት ነው። ምን እያደረክ ነው አሁን? ይሄ ልንጠጣ ነው። ኧረ ሸገሮች እንዳይከሱ

የመረገን እንደዚህ ይቀዘቅዛል። ጭቃ ሀይላንዱ ላይ ቀብታችሁ ጭቃ እንትን ብላችሁበት ና በረሃ ላይ ይቀዘቅዛል። ለመጀመሪያ ጊዜ ከሆነ እኮ በጣም አሪፍ። ጮማ የተበላ ስልክ ነው ያ ስክሪን። እሺ ጀለስ የቅድሙ ስልክ ሸጥከው እንዴ? ምን ሆነ ሻል በጸደይ ዋጋ በ10000 ብር እኮ ሸጥኩት? አረውክ ሰጥቶ ሰርታው። እ አስራ አምስት ሺህ። አረ አንተ ምን አይነቱ ጮማ ነህ? ከስራው እኮ። እሺ ነበር መሰራት የነበረው። መቃብር ላይ የበቀለ ጫት ስጥከው ማለት ነው በቃ እንደዚህ ነው። ምርቃ ነው እንደዚህ ነው የሚያደርጋቸው የማትጸጸትበት ውስለታ ፓርት ቱ።

ከፈታሽ በኋላ ከፈለገ ሰው ጋር ይሁን፣ ምንድን ነው አብሮሽ ስትሆኝ እኮ ነው ወሰለታ የሚባለው፣ እንጂ ከፈታሽ በኋላ ወሰለታ ይባላል? ውዴ ውዴ፣ ወይ እኛ ጎረቤት እኮ ሚስቱ ስታብድተዋት፣ አንተ ብትሆን ትተውኛለህ? እስካሁን ተውኩሽ? አይ ያማልቀኔ በጣም ጎበዝ ነው። እስካሁን አብዳ ራሱ ያለመተው ሽልማት የሚገባ። ከፋዘር ጋር ተጣልቼ ለመታረቅ ስሞክር አባ አባዬ እኔ እኮ የመንግስት እንዲ ግርም ነው የሚል ምን አርጉ ነው ቆይ ህዝቡን የሚለው እንዴ፣ ምን አይነት ስራ ነው? ቆይ እየሰራ ያለው ነገር ነገር እኮ ነው መቀላል ይሄ በጣም

ኢሳት የሚያስቸክም እኔ ወተት ተበጣሶብኝ ሳፍቼ ጠጥቻለሁ፣ ነው ማለት ሌላስ? ሌላ ደግሞ እንጀራ ነጭ አውጥቶ ጸጉር አውጥቶ ቢያረዥ እንኳን ጥቁር ቀለም ቀብተን ወጣት አድርገን እንሸጠዋለን እንበለዋለን፣ የሚጣል ነገር አይኖርም። እኔ እርሱ ሆቴል ከተቀጠረ ጥሩ፣ በጣም ጥሩ። አዎ፣ እኛ ድፍን ምስር ዘርዝረን ይበላን። ማማሴ የነቀልንበት ሙያችን፣ ድንች የነቀልንበት ሙያችን የሰርታል ከዚህ በፊት እዚህ ደጉ በጉ የፍየል ጥብስ ቤት አይቶ ማመን ጫት ቤት ጫት ቤት አዎ፣ ቆንጆ ሻይ አፈላ ነበር በዝንጅብል። እሺ፣ ቶሎ ግባና ስራ ጀምር። እሺ ጋሽ ቲሸርቴን አምጣባት። ገብተህ ቀመሰው፣ በጣም የሚጣፍጥ ወጥ ነው። እሺ፣ ታዘብ ቡና ትፈጫለህ። ዝም በልባት እንዳንተ እንዳንተ ሱፍ በከረባት ለብሶ መንጎራ አይደል መሰለ እንዴ ዱባ ድሮም። በጣም ምላስ የለቀቀባችሁ ሰዎች አግባር ላይ እንደዚህ ናቸው።

ቆሻሻ መጣ ዘጋለሁ። አይ እኔ እኔ ታጠራጠራላችሁ እኔ ጥለዋለሁ። ይቅርታ እኔ ራሴ ጥለዋለሁ። እነዚህ ይወስዱታል። ወላሂ ካሉ አሪፍ ነው ይወስዱታል። አንተ ራስህ ጣላችሁ ሄደና የዛሬ ውላችን ከጓደኞች ጋር ፈታ ብለህን ፈታልን ካሉም በኋላ እንግዲህ ጓደኞቹን ቻው ቻው ቻው እንገናኛለን አልኩት። ከዛ ጉዞ ጀመርኩኝ፣ ጉዞ ጀመርኩኝ ጀመርኩኝ ጀመርኩኝ ጀመርኩኝ ጉዞ ጀመርኩኝ። የእግር ጉዞ ነው። ከዛ ባጃጆች ስለነበሩ፣ መኪናዎች ስለነበሩ ካሳለፍኩኝ በኋላ ነው ማለፍ ጀመርኩኝ ጀመርኩኝ ጀመርኩኝ ጉዞ ጀመርኩኝ። ደከመኝ ቢሆንም ግን አዎ፣ ደረስኩ። ደራራው ቁጥር ሁለት ኮፍ ደረስኩኝ። ከዛ እንግዲህ ቤት ጥቅጥቅ ያሉ ሰዎች ነበር። ከዛ አልፈራሁም፣ ያበደ። ከዛ ቦታ መርጨ ቁጭ አልኩኝ። ኦኬ፣ ቁጭ አልኩኝ፣ ቁጭ። ከዛ ሰከንድ ሳልቆይ አስተናጋጆች መጡና ምን ልታዘዝ? ቡና አልኩት፣ ቡና አልኩት፣ ቡና አልኩት። አሬ፣ አስተናጋጆች ፍጥነት አይቆዩም። ሰው መያዝ ይችላል፣ ከስተመር መያዝ ይችላል ምርጥ ደንበኞች ናችሁት አልኩት። ከዛ ቡና ለመጠጣ ጋውጋው ያበደ ብሎ ከዛ ቀዳች ቡና እንግዲህ አማሰልኩኝ፣ አማሰልኩኝ። ከዛ በሱካር ነውና ቡና የምጠጣው ሱካሩን ካማሰልኩኝ፣ ቡና ካማሰልኩኝ በኋላ ከዛ ቡና ቡና ቡና ጠጣው ጠጣው አቤት ቡና፣ ዋው ኦርጋኒክ ቡና ነው ይለያል። ዳራሮ ቡና ይጠጡም ዝገት የሆነ ብለው ፓርቱስ አለው ፓርቱስ ቶስኪ ኤኒዌይስ፣ እንዴት ለጀመርኩኝ ጀመርኩኝ ጀመርኩኝ ጀመርኩኝ ያበደ ብሎ አሪፍ ነው ወደ ነው ኤክስ ቦይ ፍሬንድሽ መስሪያ ቤትሽ የስራ ኢንተርቪው ሊያደርግ ቢመጣ የምትጠይቂው ጥያቄ ሁለት ሶስት ስራ፣ እንዴት ነው እኩል ምታስቂዳው አባት ለድርጅታችን ታማኝ እንደምትሆን በምን እናረጋግጣለን? ስምህ ማነው? ይቅርታ፣ ለስራው የምንፈልገው ወንድ ነው። ስራን በፍቅር እንዴት ነው የምትገልጸው? ተምረሃል ወይ? እውነት መናገር ላይ እንዴት ነህ? ገብቶ ራሱ ኢንተርቪው የምታደርጊው አንቺ እንደሆን ሲያቅ ኢንተርቪው የሚደረግልሽ ኤክስ አለ ብያለሁ። እሱም ኤክስሽ መሆን ካወቀ የምትጠይቂውን ጥያቄ ስለማይቅ፣ ምንም ብሎ ነው ኢንተርቪው ታድርገኝ ተመቻችቶ የሚቀመጥልሽ